ምከረው ምከረው ካልሰማህ መከራ ይምከረው ይላል። እኛም ብለናል ጓደኞቹ፣ እኛም ብለናል ኦዲንሶቹ፣ አያንቱ ለአህሙ አትሆነውም። አያንቱ የምትሆነው ረጋ ያለች ሶብረኛ አላህን የምትፈራ ነው። ይቺ በመደባደብ የምታመን ገንዘብ አምላኪ ለአህሙ አትሆነውም ብለናል። እኛም ጓደኞቹ ነሚኪ ብለን ነበር፣ ብለናል፣ እኛም ብለናል። የሚሰማን አተን ነውና አልሰማ ስላለ ይህ ልጅ እንግዲህ እናንተ ያለባችሁ እንደኛ እንደ ኦዲንሶቹ መተው ነው። እኛ ተተ ነው የለም እናንተም ተውትና አያንቱ አህሙ ላይ አንድ ነገር ስታደርስ ያን ጊዜ እንደ ማንኛውም ሰው እናንተም እኛም እንረዳዋለን። ምክንያቱም ደንቁሯል፣ ጭንቅላቱ ተደፍኗል። አህሙ ይቺ ልጅ ማለት ነው አህሙን ቀስ በቀስ ወደማይሆን ነገር እየጎተተችው ነው። እኛ ተይ ተው ተውት፣ ትቅርብህ ብንልም ስላልሰማ፣ ጠብቁት። የሆነ ነገር ሲደርስበት ያን ጊዜ ተራተን እንረደዋለን። እና ተውት እላለሁኝ። ላይክ አድርጉ ሀባይብ።

ምርጥ ስም እናወጣላታለን፣ እሷን የሚገባት አሁን። ደግሞ ሶስተኛን ጨምርላታለን ተደባዳቢዋ የሚል ማለት ነው። በቃ በዱላ ብቻ የምታምን ተነጋግሮ መፍታት አላማ የሌላት ምክንያቱም፣ የሆነች ገገማ ነገር ናት። ማትሰማ ጭንቅላቷ በእንትን በድብድብ የሚያመን የተደፈነች ማለት ነው። እና ሶስተኛ ስም ደግሞ ተደባዳቢ ብለን እናወጣላታለን። ነገር ግን ዛሬ የማወራችሁ አያንቱ እያልኩ ነው። እንግዲህ አያቱ እንግዲህ አያንቱና አህሙ እንግዲህ ያው አህሙ አገባለሁ እያለ ነው። ሃዩን ሀዩን ለማስቀናት ብሎ ሀዩንም እንግዲህ ያመጣት እሱ ነው። ከዚች ከአያንቱ ሰበብ ሆና ታላቅቀኛለይ ብሎ አንጥቷት እንደገና እሷን አግሎ ወደ አያንቱ ሆኑ፣ ሀዩን ለማናደድ እያለ የሚጠቀማቸው ነገሮች አቶ አህሙ አቶ አህሙ አንተ ማትሰማ ማለት ነው። መቼም እንግዲህ መቼም ይሄን የምትቃወሙኝ ትኖራላችሁ ብዬ አላስብም። ምክንያቱም ብዙ የኒ ኦዲንሶች የአህሙ ኦዲንሶች ተው እያላችሁ ተው አህሙ እያላችሁ ወደ ራሱ ይመለስ አላህ ቀልቡን ይሰብስብለት እያላችሁ ስለሆነ ምንም አትሉኝም። ምክንያቱም እኔም ተው ስለሆነ ምለው ማለት ነው እና አያንቱን እንግዲህ ሀዩን ካስተዋወቀ በኋላ ያው አያንቱ እንግዲህ የምትታወቀው በድብድብ ነው እና ሁልጊዜ መጨቃጨቅ በቃ ያለበት ቪዲዮ እሷ ያለችበት ቪዲዮ ቀውለጥልጥ ይላል፣ የሆነ ድብድብ ምናምን ነው እና ይችኛዋ ደግሞ ማሻ አላህ እርጋታዋ፣ ሰክን ያለች የሴት አደብ ያላት ማለት ነው እንግዲህ እርግት ያለናትና እሷን ለማስቀናት ብሎ እሱ አንጥቷት ማለት ነው። እሱ አንጥቷት፣ እሱ ማግለል ምን የሚሉት ነው? አሁን ይሄ አንተው አመጣሃት አህሙ ለምንድን ነው ይች ልጅ ከዚች ከአያንቱ ጋር ላለመላቀቅ ብለህ ማለት ነው? ከአያንቱ ተበረኪና ጋር ላለመላቀቅ ብለህ ያመጣሃትን ልጅ የምታገላት? እሷ ደግሞ እንግዲህ በዚህ እንኳን ከኔ ጎን ሆንክ ብላ እንግዲህ የምታደርገውን ነገር እያየህ ነው። ይች ልጅ ስባስባ ስባ ስባ ህይወትህን አልሆነ ነገር ላይ ልታስገባህ ነው። ንቃ ነው አሁን። ሀዩ ዛሬ ምን አለች አያንቱና አህሙ በጭራሽ የማይገናኙ ሰዎች ናቸው። በምንም የማይገናኙ ተቃራኒ ናቸው። የአህሙ ጸበይና በጸበይ እንኳን ራሱ የአህሙ ጸበይና የእሷ ጸበይ የሚገናኝ አይደለም። አህሙ እንድች አይነት ሴት ለሱ አትገባውም። በያሌ ሃይማኖታቸው የተለያዩ ናቸው። አብረው መቀጠል የለ አብረው መቀጠል የለባቸውም። እኛም ብለናል። ምክንያቱም እኛም እናንተ አጠገብ ሆናችሁ ነው የአህሙን ባህር የተረዳችሁት። እኛ ደግሞ ወደ ሚዲያ ከመጣ ጀምሮ በካሜራ ያየነው አህሙ በደንብ እንደናንተ ተረተነዋል ብለን ሳይሆን ነገር ግን ባየነው ልክ አህሙና አያንቱ በጭራሽ የማይገናኙ ሰዎች ናቸው። በጭራሽ ማለት ነው። በማንኛውም መንገድ ማለት ነው። በማንኛውም በኩል አይገናኙም። አበደን በቃ ትክክል ብለሻል። ጓደኛውም ሚኮን በደንብ ነው የተናገርከው። እና የምትሰራው ነገር ይህን ልጅ ወዶ ሳይሆን ግድ ወደ እሷ ፍቅር እንዲገባ እያደረገች ነው። እሷን እንዲያፈቅራት እያደረገች ነው፣ እየጣረች ነው፣ ብዙ ነገር እያደረገች ነው። ይኸ ጓደኛችን ደግሞ በእሷ በምታደርገው ነገር ወደ ፍቅር ገብቶ ከእሷ ጋር ሪሌሽንሽፕ እንዲቀጥል አንፈልግም። እኛ አህሙን እናቀዋለን፣ አያንቱን እናቃታለን እና አልሆነ ነገር ውስጥ ትከተዋለች። ምክንያቱም የአያንቱ ባህሪ ግልጽና ግልጽ ነው፣ በሰይድ አይተነዋል። እንደው የምነግራቸው ነገር አሁን ሱማያና ሰይድ ማለት ነው ይህን ቪዲዮ ሲያዩ ምን ያክል እርካታ እንደሚያገኙ ምን ያክል የሱማያ ዱአ እንደ እንደያዘላት ምን ያክል የአህሙ የሰይድ እምባ እንደ እንትን ላይ እንደው አለለት፣ አስባችሁታ ምን ያክል ሶማያ እንዳለቀሰችባት፣ ከሰይድ ከልጆቹ አባት ህይወት እንድትወጣለት ምን ያክል ዱዓ እንዳደረገች፣ እኔ ሰይድም ምን ያክል ለፈጣሪው እንደተማጸነ ግልጽና ግልጽ ነው። እነሱን አላህ ገላገላቸው ማለት ነው ከዚች ከዚች ካያንቱ እንዳለ ጭራሽ ጉድ ጊዜ ድብድብ ድብድብ በዛው እቱ፣ አረ አታዳምጭም እኮ አይታችኋ ከሆነ ማለት ነው አበድን እሷ ብቻ ጣጣጣጣጣጣጣ ብላ እንደተልባ ማለት ነው፣ መጨረሻ ላይ በጥፌ ታሰናበታቸዋለች። ደግሞ በቃ የአዩ ጥፌ የተመቻችሁ እያላችሁ የምታመጉሱ የአዩ ደጋፊዎች ማለት በሰላማችሁ ነው፣ ደህና ናችሁ። ግን እንደዚህ እያላችሁ የምታበረታቷት በተቻላችሁ ቀር ከወደዳችኋት ማለት ነው። ሀዩ ተረጋጊ፣ እረጋቤ እንደ ሴት፣ አሁንም ከፈለግሽው በዛ አይነት መልኩ አይደለም የምታገኙ። እረጋቤ እኮ ይባላል የምትወዷት ማለት ነው። እኛ መቼም የምንጠላት ለአህሙ የምንቆረቆር ልጆች መቼም አያንቱን እንደዝኩኝ እንደዝኩኝ ብለን አንመክርም ወደዛው እንድቀጥል ነው እንጂ ወደ ብደቷ የምንመክረው። እናንተ ግን የምትወዷት የምትደግፋት ከሆነ ለምንድን ነው በዚህ ልክ የምታበረታቷት እንዴ? አሁን ምን ለት ነው አገባት አለው ምናምን እያለ ማለት ነው። አበያ ገስቱ ሰጣት። ኧረ እውነትህን ነው እውነትህን ነው። አበያ ልታለብሳት ነው። እንደው ከላይ ብቻ በአበያ ሸፍነህ ውስጧ ሌላ። ተው እንጂ አህሙ ተረጋጋት። ተው። ለአንተ እኮ እኛ ዱዐ የምናደርገው እንደው እናትህስ፣ እንደው ቤተሰቦቹ ይህንን እንደው እናት እኛ ሚስኪን እናት እኛ ዱዐ የሚያደርጉ እናትህ እንደው ይህን ቪዲዮ ያዩታል ወይንስ አያዩትም? እንዴት ከምን አይነት ሴት ጋር እንደምትሰራ እያዩልህ ነው ወይንስ አላዩትም? እውነቴን ነው የምለው፣ ይሄ ነገር ዘመድ የለህም ሌላ ነገሯን መስሚያ ጠጥ ነው። ይኸው ዛሬ ራሱ አያገባችሁም ብለህ ተሰናበትካቸው አደለም? መስሚያ አንተ ተደፍኗል። ለምን እንደሆነ አይገባኝም። አህሙ የት ነው ያ የድሮ አህሙ? የት ሄደባችሁ እናንተ? እኔም አውቀው ከፈኪ ጋር እንዴ አህሙ ምን አይነት ከእነ እንትና ጋር እኮ ከእነ ወይኔ ያ ጆር ሲያስታራቂው ከጆር ሲያስታራቂው ጋር እኮ እንደነበረ ምን አይነት ስለ እሱ እንደም በቃ ወይ ምን አይነት ሴት እንደሚፈልግ ምን አይነት እንዴ ድራማም ቢሆን ልክ ልካለው፣ ልክ አለው፣ በልክ አድርገው። አህሙ የሰው ልጅ እንደዚህ ጓደኞችን ደግሞ አትግፋ። ኦዲንስህም ሆነ ጓደኛም ሆነ ላንተ ነው ይህ ሁላ የሚሆኑት ላንተ ነው። ምክንያቱም የምትሆንህ ልጅ አይደለችም። እኛ በኮሜንት እንልሃለን፣ እነሱ በአካል ደግሞ ተረተዋት። አብራችሁ የአንድ ሀገር ልጆች አትሆንህም ተው እያሉ ጭራሽ ገፍታቸው ትሄዳለህ ማለት ነው። እንግዲህ ምንም ማድረግ አይቻልም ያው መክረህ መክረህ ካልሰማህ መከራ ይምከረው የሚባለው ነገር እንግዲህ አህሙ ጋር ሊሄድ ነው። ኦዲየንስ እንኳን ምን ያደርግህ መሰለህ? መክሮ መክሮ ማለት ነው አክንትፍ ብሎ ነው የሚጥልህ። እብደጅ እቤት አይደርስም፣ ምን አይልም ጭራሽ፣ ምንም ዞር ብሎ ያይህ። ምክንያቱም ኦዲየንስ ሲወድ ይወድሃል፣ ሲጠላህ ይጠላሃል። አለቀ ጥብጥብ ነው የሚያደርግህ ምክንያቱም አብሮ ከአንተ ጋር መሸም እየተጓዘ ተው ተው ተው እያለ የሚቆጨቆጭ ሰው የለም። የሰው ልጅ ይመከራል፣ ይመከራ ካልሰማ ደግሞ ያው ችግሩ ሲደርስበት በአንተ ጨክኖ የማይጨክነው ሰው ይረዳሃል ማለት ነው። አህሙ ከተኛህበት ብትነቃ ጥሩ ነው። ካጉል ሰው ጋር የምትሰሩ ካጉል ሰው ጋር ህይወት እንቀጥላለን የምትሉ ሰዎች ብታርፉ ይሻላችኋል። ራሳችሁን ዞር ብላችሁ አዳምጡ ለማለት ያክል ነው። ሀባይ ቦቼ ጓደኞቹ ግን በጣም አሪፍ ጓደኞ ናቸው። ምክንያቱም ለአህሙ ምን አይነት ሴት እንደምትገባው ጠንቀቀው አውቀዋል፣ አኮንህም አሉት። ነገር ግን ዛሬ ገፍቷቸው ከእሷ ጋር ሄዷል ማለት ነው። አላህ ልቦና ይስጥህ ከማለት ውጭ ሌላ ምንም አልልም። ሀባይ ቦቼ። እንግዲህ እናንተም ላይክ እያደረጋቸው ቪዲዮ ሸር ሸርሸርሸር አድርጉት። ላይክ ስታደርጉ እናንተ ይንሸራሸራል ቪዲዮ ማለት ነው። ከልብ አመሰግናለሁ። መቼም እነሱ ማያ ዱአቸው በደንብ በደንብ ይዞላቸዋል ነው የምለው። የዛሬ ቪዲዮያችን ይሄን ይመስል ነበረ። በቀጣይ ደግሞ እንግዲህ በአዲስ ቪዲዮ እንመጣለን።